ስሜ አቻሜለሽ ይባላል። የመጣው ከሪፍራል ሰፈር ነው። እኔ እግዚአብሔርን ዛሬ ላመሰግን ነው። በሆነልኝ ነገር ከብዙ ጥቂቱን ዛሬ መሰክራል። ምስክርነት መልካም ነው። በድል ይመልሰናል። ሌሎች ነገሮቻችን ራሱ ይሰራሉ። በምስክርነታቸው የተነሳ ድል ነሱ ይላሉ። ድል ነሽዎች ነን። አሜን ተደርጎልን፣ ዝም ካልን ግን መልካም አይደለም። ክብር ለእግዚአብሔር ይሁን። ጌታ ይባረክ። የረዳን ጌታ ይባረክ። ምንም ሳኑማ እናቶች ሃሌሉያ። ያኔ ሆስፒታል ሄጄ አዳሪ ሄጄ ማኅፀኔን ቼክ ልደረግ ነበር የሄድኩት። ማኅፀንሽ አስቸኳይ መውጣት አለበት አሉ። በኢየሱስም እኔ ትንሽ ትንሽ ነው የሚወጋኝ አላመመኝም። ከዛ እንዴት ነው ዶክተር ማህፀን የሚወጣው? በቃ በአስቸኳይ መውጣት አለበት አልጋዢ ምናምን አሉ። ወይኔ ጌታ ሆይ አልኩና ከዚህ በፊትም በጠጠር ምክንያት ሰርጀሪ ተሰርቼ ነበር። ጌታ ሆይ እኔ አሁን ምላጭ አይነካኝም፣ መቀስ አይነካኝም እያልኩኝ በቃ ከጌታ ጋር ክርክር ጀመርኩኝ። እህቴ ነብያለ እዛ ነ ያለችኝና ቀጠረችኝ። ከዛ እሺ አልኩና እሷ ቢሮ እያለች እኔ መጣሁ። የእግዚአብሔር ሰው በድንገት አገኘኝ። ክብር ለእግዚአብሔር ይሁን። ነገራችሁን ትገናኛለች። እግዚአብሔር ስሙ ይባረግ። ከዛ ያን መጣው እዚህ ቁጭ አልኩኝ። እግዚአብሔር ሰው ጸለየልኝ። ከዛ ተፈውሰሻል፣ እንዲህ እንዲህ ተደርጎብሽ ምናምን አለ። ያደረጉ ስራቸው ይፍረስ። ሁሌ እንደተደረገብን እንኖራለን፣ እንኖራለን አጨንጭኑ ነግሬት እንኖራለን። አሌሉያ። ትገምትም እኛ ላይ አይሰራም፣ አይሰራም። በነሱ ነው የሚገለበተው። እግዚአብሔር ሰው ተናገረ። እንደገና ለምን ሄጅ ያኔት ቼክ አልደረግም አልኩና ውጤቶቼን ያዝኩና ያኔት ስፔሻሊስት ጋር ቀረብኩ። ስቀርብ ወይኔ የእኔ እህት አይምሮሽ እንዳይበላሽ። የዛን ቀን በቃ ጸጉሬንም አበጠር አልቻልኩም። ምን አልቻልኩም፣ በቅርብ ድንዝዝ አልኩ እራሴ በነገሩኝ ነገር ሰምቼ ማለት ነው። እግዚአብሔር መልካም ነው። ያኔ ሲሄድ ምንም ምንም እንዲህ የሚባል ነገር የለም ምን ተባለ? መልእክቱ መልእክት መጣ፣ መልእክት መጣ። በጡትሽና በማሕፀንሽ ልብስሽን ቀደው እንደዚህ እንደዚህ ያሰርተው ብሻላል። መልእክቱ ያው በጡትሽና በማሕፀንሽ ላይ ልብስሽን ወስደው ተሰርቶ ብሻላል ከኝ በቀኔ ምንም እኔ ለሰው መልካም ከማድረግ ሰው ላይ ሰው ሲሰራ እኔ ራሱ ግርም ይለኛል። ስራቸው ይፍረስ። ስለዚህ ተናገርክ፣ እግዚአብሔርን መልካም አደረገ፣ ነገሩን አፈረሰልኝ። ይወጣል የተባለው ማህፀን ምንም ሰላም ነው፣ ሰላም ነው፣ ሰላም ነው። የምሬ ነው። አሁን የምትወጣውን ቃል አየር ለሉሰን እግዚአብሔር የመጣውን የሞት አዋጅ ወደ ምስጋና ይቀየራል። ይወጣል የተባለው ነገር አሜን፣ ሰላም ይሆናል። ደስ ብሎሻል? በጣም ደስ ብሎኛል። በጣም የሚገርም ነው። ማህፀኗና ጡቶ ላይ ባሰሩ ሰዓት መታ፣ እዚህ አፈረስን። ይወጣል የተባለው ማህፀኔ ሰላም ሆኗል፣ ሰላም ሆኗል። ደስ ብሎሻል? ኧረ አምሮብኝ። ከዛ ወዲህ እስከ አንድ ጊዜ ሰላም ሆኗል ባሉ